ባለ ሶስት መኝታ ቡልጋሪያ የሚገኝ ተናጥል ካርታ የዘጋጀለት አፓርትመንት ነው። እንደምታዩት እዚጋ ክሎዝድ ኪችን እናገኛለን። መስኮት አለው ጥሩ ቬንትሌሽን። እዚጋ ሜርሰከር ተገጥሞለታል። ኦቨን ስቶቭ የተሟላለት ነው። ዘን እዚጋ ስቶሬጅ ስፔስ እና ላንድሪ እናገኛለን። እዚጋ ደግሞ ዋናው መኝታ ክፍል ከማስተር ባዝሩም ጋር እናገኛለን። ሻወር ውስጥ ተገጥሞለታል ሚታት ሮ ውስ ሆታ ሁለተኛው ክፍል እናገኛለን። ኮመን ባዝሩም እዚህን የውሃ መብራት ይኖርን የከብሳን ግርዋና ጀነሬተር ተሟልቶለታል። ተጨማሪ ጂምስ ስቲም ሳሙና ሙሉ ሶስተኛና አራተኛ ፍሎር ላይ ተሟልቷል። ታሽ በምናስቀምጠው ስልክ ይደውሉ። በካሽም በባንክ መግዛት ይቻላል። ደውሉልን